ሰላም! እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ በዘት ይበልልኝ። ዛሬ እንግዲህ በተወዳጅና ልብ አንጠልጣይ በሆነው በምሳሌ ድራማ በክፍል 69 ተከስተናል ማለት ነው። ከብዙ ውጣ ውረድ እና ከስንት ልፋትና እንግልት በኋላ ዝናና ሞገስ እንግዲህ ፊት ለፊት ተፋጠዋል ማለት ነው። ሞገስም እንግዲህ እስከ መቼ ነው ተደብቀን፣ እስከ መቼ ነው እንግዲህ ክላስ ውስጥ በርዘግተን የምንቀመጠው? እንውጣና እንግዲህ አንቺም ከዝና ጋር ያለሽን ጉዳይ መጨረስ አለብሽ፣ መንቀሳቀስና መስራትና እኔም ደግሞ አንቺን አግብቼ መኖር ፈልጋለሁ የሚለው ሞገስ እንግዲህ ዛሬ ላይ ከዝና ጋር ተፋጠዋል ማለት ነው። ዝና እንግዲህ እጅጉን በጣም ተስፋ የመቁረጥ ስሜት ላይ እና ከዚህ በኋላ ሉላ ናቶ መኖር ለኔ ሞት ነው በማለት ወይ ሞታለሁ ወይ በህይወት ቆያለሁ በማለትም እንግዲህ ተስፋ ቆርጦ አንድና አንድ ነበረ ያጠመደው ወጥመድ። እሱ ምንድን ነው? በኢቲኤም እንግዲህ የት እንደሚጠቀሙና ለመጨረሻ ለመጨረሻስ ጊዜ የት ነው ያወጡት የሚለውን በተደጋጋሚ ኢቲኤም የሚጠቀሙት የት ነው የሚለውን ነገር እንግዲህ የልዑላንም ሆነ የሞገስን እንግዲህ የባንክ አካውንት ልኮ በሰው ሰው ላይ እና በጓደኛ ላይ እንግዲህ ያንን ነገር እንግዲህ ሊያውቅ ችሏል ማለት ነው። አሁን ላይ እንግዲህ ሞገስን ከብዙ ውጣ አውረድ እና ድካም ሊያገኘው የቻለው ኢቲኤም የት እንደሚጠቀም በዛ በተጠቆመበትና በተነገረበት መሰረት ዝና እንግዲህ ሞገስን አግኝቶታል ማለት ነው። ሞገስና ዝና እንግዲህ እጅጉን በጣም ተፋጠዋል። በሚያሳዝን ሁኔታ እንግዲህ ሞገስ ከዝና ለማምለጥ ያለውን ኃይል ተጠቅሞ እንግዲህ በሩጫ እንግዲህ ጉዞውን ቀጥሏል ማለት ነው። ማህሌትም እንግዲህ አብራ እየሮጠች ትገኛለች ማለት ነው። የሚገርመውና የሚያሳዝነው ነገር ማህሌት እንግዲህ ያው የዝና ከጎኑና ተባባሪ እንዲሁም ደግሞ ሞገስን ያው አጥፊ የተባለችው እሷ ስለሆነች ይህ ደግሞ ልታደርግ የቻለችው እንግዲህ ቤት የምትፈልጊ ከሆነ ሞገስን እንግዲህ ከምድረ ገጽ ካጠፋሽ በእኔም ሆነ በአንችን በኩል ብቻ ተባብረን እሱን እንግዲህ ማጥፋት አለብን። ከዛ በኋላ ግን የቤት ባለቤት ትሆኛለች ተብላ እሷም እንግዲህ ደፋ ቀና እያለች የዝናን ስድብም ግልምጫም ማመነጫጨቅም ችላ የምትፈልገው ነገር ላይ እስክትደርስ ድረስ እንግዲህ ደፋ ቀና እያለች ትገኛለች። እሷም አብራ እንግዲህ እየሮጠች ነው። እናም እንግዲህ በጣም በሚገርም ሁኔታ ዝናና ሞገስ እንግዲህ ትልቅ ሰጣ ገባ ውስጥ ደርሰዋል ማለት ነው። የሚያሳዝነው ነገር እንግዲህ አሁን ላይ ያሉበትን አካባቢ ተቆጣጥረውታል እነ ዝና። እናም እንግዲህ ሞገስ የትም ሊያመልጥ አይችልም ከዚህ በኋላ ሩጦ ሩጫውን እንዱም ደግሞ ሽጉጥም ደቅኖበት እንግዲህ ወደ ኋላ መሸሹን እንግዲህ አልተውም ማለት ነው ሞገስ። እናም እንግዲህ በስተመጨረሻም እንግዲህ ያው ያሉበትን አካባቢ ተቆጣጥሮታል ማለት ነው ዝናና ማህሌት ማለት ነው። ነገረ ሁኔታዎች እንግዲህ አላምርና የማይወጣው መሆኑን ሲያቀው እንግዲህ እኔ አንድ ነገር ብሆን እንኳን በቃ ዝናና ማህሌት ናቸው ሊያጠፉኝ የሚችሉት የምንኖርበትን አካባቢና ሰፈር እንግዲህ አውቀውታል እንዴት እንደሆነ ባላቅም፣ ብሎ ለዳጣ ስልክ ይደውልላታል ማለት ነው። ዳጣም እንደኔና ቡራ እንመጣለን፣ በቃ ፖሊስ ይዘን ነው የምንመጣው በማለትም እንግዲህ አይዞ፣ አትፍራ እያለች እንግዲህ በርቀትም ሆና እያበረታታችሁ እንግዲህ ትገኛለች ማለት ነው። እናም እንግዲህ አሁን ላይ ይህንን የስልክ ልውውጥ ሲያደርጉም እንግዲህ ማህሌትና ዝና አጥር ስር ተለጥፈው እያዳመጡት የሚገኛሉ ማለት ነው አጠቃላይ እንግዲህ ሞገስን ይዘውታል ማለት ይቻላል ማለት ነው ከነሱ ማምለጥ ይችላሉ እንግዲህ ኢቲኤም ሂዶ ብር ካወጣ በኋላ ወደ ሉላ እየመጣ ባለበት ታይም ሉላ በጣም ውስጧ ተጨንቆ ፈርታ አስባ ስልክ ስደውል ሞገስ እንዴት ነህ ደህና ነህ ሆይ ስትለው ምን የደህና ነኝ ሉላ ምን የሰማሽው ነገር አለሽ እንደሲላት ና በቃ ወደ ቤት በጣም እየጨነቀ ነው ምናምን ነገር አለችው። ቶሎ ብለክና የት ነክ ስትሎም እዚሁ አካባቢ ሰፈር ነኝ እያለ እሱም እንግዲህ እያበረታታት ነበረ። እናም እሷ ግን በጣም ተጨንቃለች። እናም እንግዲህ ዞር እያለ ሲመለከት እንግዲህ ያው ዝና እየተከተለው እንደሆነ እንግዲህ ተመልክቷል ማለት ነው። ያለው አማራጭ መሮጥ ነበርና በኃይል ሲሯሯጡም እንግዲህ እየሸወደውም እየተሯሯጡም ፊት ለፊት እየተገናኙም እንግዲህ ተመልክተናቸዋል። ማለት ነው መጨረሻቸውስ ምን ይሆን የሚለውን ነገር እንግዲህ አሁን ላይ ብሩክና ዳጣ እንዲደርሱለትም እንግዲህ ስልክ ደውሏል ማለት ነው። ደስ የሚለው ነገር እንግዲህ ከዛ በፊት ይህ ነገር ከመፈጠሩ በፊት እንግዲህ ብሩክ ለሞገስ ደውሎ ይቅርታ ብሎታል። እባክህ እንገናኝ እና ይቅርታዬን ተቀበለኝ፣ ምንም ሰላም አላገኘሁም፣ ምንም እንኳን ልጄ ታክማ ብትድንም ያንተን ይቅርታ ካላገኘሁ እኔ ደስታዬ ሙሉ ሊሆን አይችልም እያለ ሲያመሰግነውም ሲለምነውም ነበረ። ሞገስም አሁን ላይ ለጊዜው ሁላችንም ተራርቀን ብንቀመጥ ይሻላል እናም እንግዲህ እኔ ደህና ነኝ፣ አንድ ቀን እንገናኛለን እያለ ያው ይቅርታውንም ወደ መቀበሉ አጠገብ ደርሷል ማለት ነው። በዛም አጋጣሚ ነበረ ሞገስ እንግዲህ ራስ ግን ጠብቅ፣ ዝና በጣም አጥብቆ እየፈለገህ ነው እና ጥንቃቄ አድርግ፣ ለክፉም ለደጉም አንድ ላይ ብንሆን ጥሩ ነው እያለም እንግዲህ ብሩክ ለሞገስ እንግዲህ አስጠንቅቆታል ማለት ነው። ሞገስም እንግዲህ እኔ ያለሁት ሰላም ነኝ፣ ያለሁበት አካባቢ ለጊዜው እያለም እንግዲህ የእሱን ጤንነትና ሰላምነት እንግዲህ ለብሩክ ነግሮታል። ራስን ጠብቅ ብሎታል። እናም እንግዲህ ነገር ግን አሁን ላይ የገጠመው ነገር ከአቅሙ በላይ ስለሆነ ደውሎም እንግዲህ አሳውቋቸዋል ማለት ነው። እንግዲህ ብሩክና ዳጣ እንግዲህ ወደ ሞገስ እንግዲህ እንደሚሄዱለትና እንደሚደርሱለት ምንም ጥርጥር የለንም ማለት ነው። ከዛ በፊት ግን እንግዲህ ዝና ሞገስን ይዘው ይሁን በራሱ ቁጥጥር ስር ያደርገው ሲሆን ሁላችንም እስኪ እንግዲህ ሀሳብ አስተያየታችሁን በኮመንት አስቀምጡ። እናም እንግዲህ ልብ አንጠልጣይና ጦርነቱ እየተፋፋመ ይገኛል ማለት ነው። በጣም በሚገርም ሁኔታ እንግዲህ ዳጣም እጅጉም በጣም እየደነገጠችም፣ እየፈራችም ተመልክተናታል ማለት ነው። መንገድ ላይ እንግዲህ ጀርባውን ሰጥቶ ያየችውን ሰው ሁሉ ዝና የመሰላት እጅጉን በጣም እየደነገጠች እንግዲህ ከፊት ለፊት ያለውን ሰው ወደ ኋላ በመሄድ አመልጣለሁ ስትል ከኋላ ደግሞ እንግዲህ ነገረ ስሯንና ሁኔታዋን ያያትና የተመለከታት ሰው እንግዲህ ቃስ ብሎ ጀርባዋን እጁን ጀርባዋ ላይ ነካ አድርጎ አንቺ ልጅ ደህና ነሽ ወይ? ምን ሆነሽ ነው? ምን ገጥሞች ነው? ብሎም ሲጠይቃት እጅጉን በጣም ደንግጣ በጣም ደህና ነኝ ብላ እንግዲህ ከዛ አካባቢም ተሰውራ እንግዲህ ይህን ነገር እንግዲህ ቤትም ገብታ ለእነ ብሩክም ስትናገር ነበረ። ብሩክና ቅድስት እንግዲህ ቅድስት ዘሬን መተካት እፈልጋለሁኝ ማግባት አለብኝ የራሴን ህይወት መጀመር ብላም ነግራው ነበረ ይህንን በአእምሮ ያደረገው እንግዲህ ብሩክ ሲጠይቃት ነበረ ዛሬም ማለት ነው እምወደው ሰው አለ እንደምወደው ግን እሱ አያውቅም ያልሽውን ሰው ነው እንዴ የምታገቢው ሲላት እንዴት እሱ እንደምወደውና እንደማፈቅረው ሳያውቅ እንዴት ሊያገባኝ ይችላል ስትልመልስ መልሳለት አለች እንግዲህ ብሩክዬን ያንተን ነው የማፈቅረው የማገባው እያለችው ነው እንግዲህ እሱም ከነቃና ወደ ራሱ ተመልሶ ካሰብና ካስተዋለ ማን እንዳፈቀረችና እንደወደደች እንግዲህ ብሩክም ይደርስበታል። ይህ ደግሞ ሞገስ ሊያግዘው ይገባል ማለት ነው። ሞገስ እንግዲህ ቅድስት እንደምትወደው በደንብ አድርጎ በባለፈው ክፍል ሲያናዝዛት እንግዲህ አውቋል። ተመልክተናል ማለት ነው። እናም እንግዲህ ቅድስት የምትወደው ብሩክን ነው። አግብታ መኖር የምትፈልገው ብሩክን ነው። አልፎም ቤተሰቦቿን ማስደሰትም ትፈልጋለች ማለት ነው። ቤተሰቦቿ እንግዲህ አግብታ እንድትወልድ እንዲሁም ደግሞ የራሷን ሕይወት እንድትጀምር እንግዲህ እንደሚፈልጉና ብዙን ጊዜ እናቷ እንደምትጣላትም እንግዲህ በግልጽ አስቀምጣ ነግረዋለች ማለት ነው። ብሩክም ይህን ነገር እንግዲህ ከአእምሮ አድርጎ እያሰላሰለም ተመልክተናል። እኛም እንግዲህ ብሩክና ቅድስት አንድ ላይ ተጣምረው ማየት እንግዲህ ድራማውን ይበልጥ ያሳምረዋል ብለንም እንግዲህ ተስፋ እናደርጋለን። እስኪ ብሩክ ቅድስት ያለችው ነገር ይረዳትና ይገባው ይሆን? ይህንንም ደግሞ ትልቅ ውለታም እንደጣለችለት እንግዲህ ሞገስም በደንብ አድርጎ አስረግጦ ነግሮታል። እሷ ራሷን አሳልፋ ሁሉ ልትሰጥ ነበረ ቅድስት ለምሳሌ መታከሚያ ብር ያው ያኔ እንደተጨናነክ ብሎም እንግዲህ አስረግጦ ነግሮታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ይህንን ቻናል ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንግዲህ ቤተሰብ ይሆኑ። ለምታበረታቱኝና ከጎኔ ለሆናችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። መጨረሻው እንግዲህ ድራማው ዝናና ሞገስ ተፋጠው ነው ያለቀው ማለት ነው። ቀጣይ ክፍልስ እንግዲህ ምን ይከሰት ይሆን ዝና አሁንም ሞገስ ያመልጣቸው ይሆን ሸውዶ ወይንስ አሁን እንግዲህ ጋማውን ይዘውታል ማለት ይቻላል ኦልሬዲ እናም እንግዲህ እንደያዙት እጅ ሰጥ ይሆን ሞገስ ወይንስ ያመልጣቸው እና ይሸውዳቸው ይሆን ያ ነገር ከመፈጠሩ በፊት ብሩክና ዳጣስ በአካባቢውና በቦታው ለሞገስ ይደርሱለት ይሆን የሚለውን ነገር እንግዲህ እስኪ ሁላችሁም እንግዲህ በኮመንት ሃሳብ አስተያየታችሁን አስቀምጡ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስክንገናኝ ቸር ሰንብቱ ባይ